እሺ ናይኔ እኔ ቀድሜ ሰላምታ አቀርብላቸዋለሁ ለኢትዮጵያውያን፣ ኤርትራውያን እና ደቡብ አፍሪካ አረብ ላይ የምትኖሩ ዓለም ሁሉ ላይ የምትኖሩ ሰላም ለእናንተ ይሁን እያልኩ ስሜንም ነግራቸዋለሁ። ያው ፓስተር ዓለም ወሌ ቦነኝ። ወደ እናንተ እንድመጣ ግድ ያለኝ ታናሽ ወንድሜ ለቤታችን ከኔ ታናሽ አራተኛ ወንድሜ ነው። በጠና ኩላሊቱ ፌል ሆኖበት ነው ወደ እናንተ ና የመጣሁት። እና ኢትዮጵያውያን ኤርትራውያን፣ ና አረብ ላይ ዓለም ሁሉ የምትኖሩ ወገኖች እባካችሁ እባካችሁ፣ ይህን ወንድሜን ና አድኑልኝ፣ ታደጉልኝ እግዚአብሔር ስረዳችሁ በጎኔ እንድትቆሙ ከኛ የሚጠበቀውን ሁሉ ካደረግን በኋላ የቤተሰብ አቅም እና በተቻለ መጠን ቀድመን እና ሲናሳኪመው ቆይተናል እና አሁን ደግሞ እና የበሽታው ስቴፕ ሌላ ህክምናን ስለፈለጋ የእናንተ እጅ ደግሞ ስላስፈለጋ ነው። የግድ ውጪ የወጣውትና በጎን እንድትቆሙ ይባካችሁ ኢትዮጵያውያን እንድትረዱ ጌታ ስረዳችሁ። ያው ሰው ወዶ አይታመምም እና ኢትዮጵያን ትቶ ወደዚህ ሰው ሲመጣ ኢትዮጵያውያን፣ ሌሎች እና የአፍሪካ ወገኖች፣ ኤርትራውያን ሲመጡ ለማሻሻል ብሎ ነው። በዚህ ታርጌት መጥቶ ነው እንግዲህ በማይጠብቁ ህመም ውስጥ አደጋ ውስጥ የሚገቡት እና ወዶ ሰው አይታመምምና ነገ ጌታ እናንትንም እንድረዳችሁ እና ይህ ክፉ በሽታ ክፉ መቅሰፍት እንዳገኛችሁ እየጸለኩ በእናንተ ጎን እየቆምኩ በጸሎት ሁሉ እና እባካችሁ ወገኖች፣ ይህን ወንድሜን ታደጉልኝ። በዚህ አሰቃቂ በሽታ ሁለቱ ኩላሊቱ ፌል አርጉበት ነው የታመመውና ከእኛና ከቤተሰብ ከወገኖች አቅም ሁሉ በላይ ሆነዋል እና የእኛን እንግዲህ እና ጨርሰን ነው እና ሲያቅተን ነው ወደ እናንተ የመጠናው ያው በሽታው ደረጃ ስለፈለጋ ሌላ እንግዲህ ሪፌር ሰጥተው ሌላ ቦታ እንድናሳክመው እና ሲለነገሩን ነው ወደ እናንተ የመጥነው። እና እባካችሁ ኢትዮጵያውያን ና በጎ አድራጊ ድርጅት ሁሉ እና በዚህ ጎን እንድትቆሙ እና ቅን ልቦች ሁሉ በዚህ ጎን እንድትቆሙ በዚህም እንድትዘጋጁልኝ እንድትረዱን እላለው። እንደገና ወገኖች እባካችሁ ወንድሜ እንታደጉልኝ አድኑልኝ። በጎኔ እንድትቆሙ በጎኑ እንድትቆሙ እንድትታደጉ እግዚአብሔር ነው የእናንተን እንግዲህ ካሳ የሚከፍለው እግዚአብሔር ነው፣ የሚረዳችሁ እግዚአብሔር ነው፣ የሚሰጣችሁ ሰው ሊረዳችሁ አይችልም። እግዚአብሔር ነው ለእናንተ የሚረዳችሁ። እግዚአብሔር ይርዳችሁ። እባካችሁ ወገኖች፣ እንደገና ደግሜ ደጋግሜ እላለሁ። ወንድሜን ታደጉልኝ፣ አድኑልኝ። በጣም እየተቸገርን እየተሳቀቅን ነው ያለ ነውና ስለዚህ ነው ወደ እናንተ የመጣሁትና፣ ወገኖች እባካችሁ ይህንን ታናሽ ወንድሜን አድኑልኝ፣ ታደጉልኝ። ጌታ ሲረዳችሁ፣ ተባረኩ። ስለሰማችሁ በጣም አመሰግናለሁ። ሌሎች ወገኖችም ደግሞ ከኔ ጋር በጎን ያሉት ከእኔ ጋር እየታገሉ እያሳከሙ ያላቸውን በመስጣት በጎን ቆመው ከነበሩት ወገኖችም ሀሳብ ይሰጠዋቸዋል። ለእነርሱ ደግሞ እንደገና ሀሳብ እንዲሰጡ ሰጣለው። ተባረኩ። ሰላም ለእናንተ ይሁን፣ በዓለም ዙሪያ ያላችሁ ኢትዮጵያውያንና ኤርትራውያን። ዛሬ አንድ የእርዳታ ጥሪ ልንጠይቃችሁ ወደ እናንተ መጥተናል። አንድ ወንድማችን በአጋጠመው የህመም ምክንያት ከአቅም በላይ ስለሆነ ወደ እናንተ መተናል። ትላላቅ ወንድሞች አሉ። እነሱ ከተናገሩ በኋላ ደግሞ እኔም እመለሳለሁ። እንደምን ቆያችሁ ኢትዮጵያውያንና ኤርትራውያን። በዚህ ሰዓት የመጣ ነው። እኔ ወንድማችሁ ታደገ ግርማሞ ይባላለሁኝ። የመጣ ነው ወንድማችን ደገፋ ወለቦ በጣና ታሞ እርዳታ ለመጠየቅ ይሆናል። ምክንያቱም ያው ሁለቱም ኩላሊት ፌል ሆኖ ከሁለት ወር በላይ የሚሆን ጊዜ ከደጋግ ኢትዮጵያውያንና ከቤተሰቦቹ ጋር እየተረዳደን እያሳከምን ቆይተን አሁን ግን ከአቅማችን በላይ የሆነውን ህክምና ስለተጠየቀን ከአቅማችን በላይ የሆነው ወጪ እያወጣን ቆይተን ህክምናውም ከአቅማችን በላይ ስለሆነ ያንን ወጪ ለማውጣት ከአቅማችን በላይ ስለሆነ ወደ እናንተ ወደ ደጋጎቹ መጥተናል። እናንተም ባላችሁ ነገር እንድትረዱን እና ቀሪውን ደግሞ የበለጠውን የህመሙን ሁኔታ ወንድማችን ፓስተር አለሙ ያስረዳችኋል ወይም ይነግራችኋል። ወደዚህን እሺ፣ እኔ ፓስቴር አለሞ ወሌቦ ይባላለሁ። ወደ እናንተ የመጣሁበት አላማና የእርዳታን ጥሪን ስለመጠየቅ ነው። ያም ወንድሜ ታናሽ ወንድሜ አራተኛ ታናሽ ወንድሜ ለእናታችን ደግፈው ወሌቦ ታሞ ነው ወደ እናንተ የመጣ ነው። እናንተ ከመምጣታችን ወደ እናንተ ከመምጣታችን በፊት በእኛ አቅም በቤተሰብ አቅም ስናሳክመው ቆይተናል። ከዛ በኋላ ያለው ደረጃ በሽታው ሌላ ስቴፕ ስለጠየቀ ማለትም ሁለት ኩላሊቱ ፌል ስለሆነበት እና ከኛ አቅም ከቤተሰብ አቅም እና ከነዚህ በአጠገቤ ካሉት ከወገኖች አቅም በላይ ስለሆነ ወደ እናንተ መምጣት ግድ ሆኖብናል። እባካችሁ ኢትዮጵያውያን፣ ኤርትራውያን እና በደቡብ አፍሪካ በአረብ ያላችሁ በዓለም ሁሉ ያላችሁ ወገኖች እና በጎናችን እንድትቆሙ፣ እንድትረዱ ይህንን ወንድሜን እንድትታደጉ፣ እንድታድኑልኝ እላለሁ። እና ይህንን የሰሙት ቤተሰቦቼ እና እናታችን አሉ፣ እህቶቼ አሉ፣ ወንድሞቼ አሉ። በጣም እያለቀሱ እየተሰቃዩ ዘወትር እና እየደወሉ እየጠየቁ አልተኙም፣ ሂልዋሃ አልቀመሱም። በጣም እየተሰቃዩ በሐሳብ እየተሰቃዩ ነው ያሉት። እና እባካችሁ ወገኖች ይሄን ወንድሜን አድኑልን፣ ታደጉልኝ እና ከጌታ ነው የምትቀበሉት፣ ብድራትን የምትቀበሉት ከጌታ ነው። ወደዚህ ምድር ከመጣ 900 ነው አሻሽላለሁ ብሎ ነው እንደማንም ኢትዮጵያዊ የመጣውና ይሄ ያጋጠመው ይህ ክፉ በሽታ እንደ እግዚአብሔር ሰው ላለው እግዚአብሔር ከእንደዚህ አነት አሰቃቂ ካቅም በላይ ከሆነ በሽታ እግዚአብሔር ይጠብቃችሁ ይታደጋችሁ እያልኩ በጎን እንድትቆሙ ብዬ እላለሁ። ወገኖች የባካቹ፣ ይህንን ወንድሜን አድኑልኝ፣ ታደጉልኝ፣ ታደጉልኝ። የባካቹ ወገኖች አድኑልኝ፣ ይህንን ወንድሜን አድኑልኝ፣ አድኑልኝ እና ከኔ ጋር ደግሞ በጎን በመቆም በማሳከም አሁንም እስካሁንም እና በማሳከም ያሉ ዳይሊሲስ በማድረግ ሁል ጊዜ በመመላለስ በጣም የሚታገሉልኝ ወገኖች በጎኔ አሉ። እነርሱም ደግሞ የት ደረጃ እንደደረሰ ሁሉን ያቅሙንም ደግሞ ደካመነት ሁሉ እና ይነግሯቸዋል። ከእነርሱም ትሰማላቸው። እነዚህ ወገኖች በጣም ዋጋ የከፈሉ ወገኖች ናቸው በጎኔ ያሉት። እሺ፣ በድጋሚ መጣሁኝ። ወንድማችን ደገፋ ከአንድ ወር ከአስራ አምስት ቀን በላይ በዳይለስስ አለ። ኦልሞስት ሁለት ወር ነው። አሁን ዳይለስስ እያደረገ አሁን እራሱ ከእኛ ጋር የሌለበት ምክንያት ምክንያቱም ዳይለስስ አድርጎ ስለደከመው ኦልሬዲ ነቅቶ ከኛ ጋር ንግግር ማድረግ አልቻለም። እኛ በግላችን እያደረገን ነው ያለ ነው። በየቀኑ የሚወጣ ወጪ በየሁለት ቀን ዳይለስስ ያደርጋል ማለት በየሶስተኛው ቀን ማለት ነው። በሳምንት ሶስት እና አራት ጊዜ ዳይለስስ ያደርጋል። ያ ከአቅማችን በላይ የሆነ ጉዳይ ስለሆነ ዳይለስስ እያደረገ ላይፍ ታይሙ ስለሚሆን እኛ ደግሞ የሚቀጥለው ህይወቱን የማዳን ስራ እሱንም ደግሞ መቀጠል ስለሆነ ስለዚህ በዚህ በኩል እናንተ ገንዘብ ከአቅም በላይ የሆነ ገንዘብ ስለተጠየቅን ገንዘቡን እንድታግዙልን በመስጣትና እናንተ ባላችሁ ነገር እንድትረዱንና ወንድማችን እንድታተርፉልን እንላለን። አመሰግናለሁ። እሺ፣ እኔም በድጋሚ መጣሁኝ። ይሄ በእጄ ያስኩት ከቤተክርስቲያን የተሰጠ የድጋፍ ደብዳቤ ነው። እንግዲህ ሁላችንም የምንከተለው የራሳችን የሆነ እምነት አለን። በዓለም ዙሪያ ያላችሁ ወንድሞቼና ይቶቼ በማንኛውም አይነት እምነት ተቋም ውስጥ ያላችሁ ይሄ የነፍስ አድን ጥሪ ስለሆነ ሁላችሁንም ይመለከታል እና ሙስሊም ወንድሞቻችን፣ ኦርቶዶክስ ወንድሞቻችን፣ ካቶሊክ፣ ሐዋርያት፣ አድሜንቲስ የተለያዩ እምነቶችን የምትከተሉ ኢትዮጵያውያንና ኤርትራውያን ይሄ የነፍስ አድንን ጥሪ ነው እየጠየቅናችሁ ያለው። እንግዲህ እሱ በአንድ እምነት ላይ አገልጋይ ነው ፓስተር ነው። ከኔ ቀጥሎ የተናገረው ወንድማችን ታደጋ እንዲሁም ወንድማችን ንጉሴ ቀጥሎ የሚናገር ይሆናል። አብረው ብዙ ዋጋ እየከፈሉ ያሉ እዚህ ጆሃንስበርግና አካባቢ ያሉ ኢትዮጵያውያን በሥጋ ዘመዶች የሚሆኑ በኢትዮጵያዊነት ደግሞ ሊረዱት እየተሯረጡ ያሉ ብዙ ወንድሞቻችን አሉ። በነሱ ሩጫ ዳያሊሲስ እያደረጉ እየተደረገለት እስካሁን ቆይቷል። አሁን ግን ኩላሊቱን በማስቀየር ወደ ተሻለ ህክምና ሄዶ ዘላቂ ዋስትና ወይም ዘላቂ ጤና የሚያገኝበትን መንገድ እየፈለግን ስለሆነ ይህንን ደግሞ ለማድረግ እዚህ ያለን ጥቂት ሰዎችና ወይም ቤተሰቦችና እዚህ አካባቢ ያሉ ወንድም እህቶች ኢትዮጵያውያን ከኛ አቅም በላይ ስለሆነ በዓለም ዙሪያ ያላችሁ ሁላችንም ነገያችንን እግዚአብሔር ነው የሚያውቀው። ይህንን ወንድም እናድን በህይወት ኖሮ ብዙ ነገር አደርጋለሁ ብሎ እንደ ማናችንም እቅድ እየዘረጋ አለ ወንድማችን። በማይፈወስ በሽታ እንግዲህ ታሞ ለሞት እየተዘጋጀ እንደሆነ ሲሰማው በጣም አሳዛኝ ነው። ስለዚህ ሁላችንም በተቻለን አቅም ደርሰን ከጎኔ አለን ብለን አስፈላጊውን እርዳታ እንድታደርጉ እንድናደርግ በብዙ ትሕትናና አክብሮት እንጠይቃችኋለን። እግዚአብሔር አምላክ ሁላችንም ይባርክልን። አመሰግናለሁ። እንግዲህ ወንድሞች ያው ብዙ ተናግሯል ስለወንድማችን ወንድማችን። እንግዲህ እኔ ብዙ የሚናገረው ነገር የለም። እንግዲህ የደረሰበትና የገጠመው በጣም አሳዛኝ ነገር ስለሆነ ከሁለት ነጥብ አምስት ሚሊየን ራንድ በላይ አስፈላጊ የሆነ ስለተገኘ ይህንም ወንድም መታደግ ስላለብን በልጅነት ዕድሜው እንዳይቀጠፍ ሁላችንም ተረባርበን ይህን ገንዘብ እርስ በራሳችን አሰባስበን ለወንድም ደራሽ ወንድም ነውና፣ ስለዚህ ይሄ ነገር ይሄ ነገር በማናችሁም ይወት በማናችሁ በልጆቻችሁ በትውልዳችሁ እንዲደርስ የማንም ፍላጎት አይደለም። ማንም እንደዚህ አይነት በሽታ እንደዚህ አይነት ችግር እንዳይገጥመው እያልኩ ይሄንን ነገር ባላችሁ በቦታ ሁሉ በግንዛቤ ውስጥ አስገብታችሁ ትኩረት ሰጥታችሁ ይሄን ወንድማችን እንታደግ፣ እንርደው፣ እናግዘው። እንግዲህ አሁን ያለው ሁኔታ በጣም አሳዛኝ ደረጃ ላይ ነው እና አሁን በመካከላችን ልገኝ አልቻለውም። በጣም ስለታመማ እና አሁን ዛሬ የኩላሊቱ የአጠባ ጊዜ ነበረ እና በዛ ላይ ስለ ደከማ ነው ወደዚህ ያልመጣው። ስለዚህ ሌላ ቀሪውን ነገር በፎቶም ለእናንተ አስተግፈን እናስተላልፋለን መልእክቱን። ስለዚህ በዚህ ጉዳይ ላይ ትኩረት ስጡ። እንደዚህ ያለ ነገር ለእናንተም በዘራችሁ አይድረስ። እንደዚህ አይነት ነገር በህይወታችሁ አይግጠም፣ ለቤት ለቤተሰቦቻችሁ፣ ለማንም ለሰው ዘር እንደዚህ አይነት ነገር አይድረስም። ስለዚህ እኛ ዛሬን አንለይም፣ ቀለምን አንለይም። እያንዳንዳችን ይህን ልጅ ተረዳተን አዋተን እንድታደርገው ይላለው። ተባረኩ። እንደምን ዋላችሁ? እንደምንቆያችሁ? እንደምን እዚህ ሚዲያ ተከታታዮች፣ እኛ በዚህ ላይ የምን ነገር የለም። ታላቆች ወንድሞች ብዙ ነገር ብለዋሉ። በዚህ ለመጨመር ነገር የለም። ያው አንድና የእርዳታ ጥሪ ነው። በጣም አስፈላጊ ነገር ነው። ያው ልጁ ያለበት ክርክራነት ነው። በጣም እንትን ተገቶ ነው ያለ፣ እኛም ያለን ነገር ጨርሰናል እና የጎቨርንመንት ሆስፒታል አይደለም፣ ፕራይቬት ዶክተር ነው እየተጠቀምን ያለ ነው። በሳባ ዊክ ሶስት ጊዜ ነው እየገባለው፣ ያ ብዙ ገንዘብ ነው። ስለዚህ አንድና አንድ እየጠየቅ ያለው የእርዳታ ጥሪ ነው። እዚህ ሚዲያ የምታዩት ሁላችሁም በእግዚአብሔር ፊት እንደምናለን አስቸኳይ እርዳታ ጥሪ እንዳደረጉ እንጠይቃለን። ቀጥለን ያው እዚህ ሀገር ያለው አንድ ሁለት ፖይንት ምናምን ነው ሚሊዮን የተጠየቀን ነው በጣም ብዙ ገንዘብ ነው። ያው ዘበን ለወገን ደራጅ ወገን ስለሆነ አስቸኳይ ጥሪውን እናቀርባለን። አመሰግናለሁ። እሺ፣ ሰላም ይህንን ሚዲያ ለሚትከታተሉት ኢትዮጵያውያንና ኤርትራውያን ኦል ዓለም ላይ ያላችሁ ወገኖች ሰላም ይብዛላችሁ። እኔ ወንድማችሁ ፓስተር ደግፌ አለቶ ይባላለሁኝ። ወንድማችን ደገፋ ወሌቦ በጠና ታሞ በሕክምና ላይ እንደቆያ የሚታወስ ይሆናል። እስከ ዛሬ ድረስ ያው በጣም በአስቸጋሪና አሳቃቂ ሁኔታ ውስጥ ነው ያለው። ይሄ ሰው እንደ ማንም ህልም ኖሮት ወደዚህም ድርስ ይመጣ ሰው ሆኜ ወገኖቹን ራሱንም ሊረዳ ትግል እያደረገ ባለበት ሂልሙን ከጊብስ አደርስ ሁለቱን ኩላሊት አቶ እኛ ቆመን እየሄድን፣ እነሱ ግን ተኝቶ ነው ያለው። አሁን እንኳን በጣም አስቸጋሪ ሁኔታ እና ደረጃ ውስጥ ነው ያለው። ቤተሰብም ወገን ዘመዶችም ያሉ ወዳጆች ከአቅማቸው የሚያስፈልገውን ነገር ሁሉ እያደረጉ ከዚህ በኋላ ግን ከአቅማችን በላይ ነው ብለው በጣም ተስፋ በመቁረጥ ውስጥ ስላለ ሚዲያን ወደ ሚዲያ መውጣት ግድ ስለሆንን ወደዚህ መምጣታችን ይታወቃል እና ደጋግ ኢትዮጵያ፣ ኤርትራውያን ደግሞም ሃይማኖትን፣ ዘርን፣ ጎሳን፣ ነገድን ሳይለይ ሁሉም ደግሞ ደግ ልቢ ያላችሁ ወገኖች የበኩላችሁን እርዳታ እንድታደርጉ እየጠየቅን የመጀመሪያው በእግዚአብሔር ፊት ጸልዩ፣ ሁለተኛ ደግሞ በሚያስፈልገው ነገር ሁሉ ከጎኑ ቆማችሁ ይሄ ሰው በእውነት ቆሞ ደግሞ በእንዲህ አይነት መልኩ ደግሞ ዲኖ በእናንተ የፊት ደግሞ ለሚስካና እንድንቆም እግዚአብሔር እንዲያደርግ በእግዚአብሔር ፊት መጸለይ ነው ወዳጆቼ። እንደገለጹ ከአቂም በላይ የሆነ ባጀቱን የተጠየቀው አሁኑ እንኳን አቂም አቶ ነው ያለው። ምክንያቱም ዳሊሲስ እየተደረገ ደክሞት ስለነበረ ምንም ነገር መናገር ስለማይችል ቀጣይ ጊዜ ላይ የምናሳውቅ በፎቶም መረጃ እና በተመለከተ የሚቀርብ ሁኔታ ይሆናል እና ይሄ ነው እኔም የሚለው እባካችሁ ድረሱለት። ለዚህ ብላቴና ድረሱለት። እንድትደርሱም ደግሞ እንማጸናለን። ተባረኩ። ቀጣውን ሀሳብ ደግሞ ወንድሜ የሚያቀርብ ይሆናል። ዋናው ሀሳቤ ልናገር የፈለግኩት ወንድማችን እንደገፋን ለመርዳት የተከፈቱ አካውንቶች አሉ። አካውንቶቹ ከታች ከዚህ ሚዲያ በታች በኩል ይጻፋሉ። አለ። ኤፍ ኤን ቢ አካውንት አለ። ተምራት ትሬዲንግ እና ከዛንጋ አለ። ከዛ ሾፕ ቱ ሾፕ አለ። ሌላ ኢንፎርሜሽን የሚትፈልጉ ሰዎች ደግሞ የኮንታክት ነንበሮች ከስር ይጻፋሉ። እነዛን ኮንታክት ነንበሮችን በግል ማግኛት የሚትፈልጉ በግል መርዳት የሚትፈልጉ ሰዎች በግል ማግኛት ትችላላችሁ። ይህንን ወንድም ለማዳን እንድትረባርቡልን በድጋሚ ጥሪ እናደርጋለን። ሃይማኖት ሌላ፣ ብሔር ሌላም ነገር ሳትለዩ እንደ እግዚአብሔር ፍጡር ሆናችሁ ሰው ነውና ሰውን ለመርዳት ያሳ መሆን በቂ ስለሆነ በዚህ ነገር እንድትረዱን እያልን እንማጸናችኋለን። እንድትረዱን እንደገና እንጠይቃችኋለን። ሌላው በዚህ ሰዓት እሱ ያልመጣበት ምክንያት ወንድማችን እንደገፋ ዳለስስ አድርጎ ትንሽ ደክሞት ስለተኛ መናገርም ትንሽ አቅም ስላነሰው ነው ያልመጣውና ከዚህ በኋላ በሌላ ጊዜ በአጭር ቪዲዮ ሌላ ጊዜ ስለምንመለስ ስለምንመለስና ቪዲዮም ወይም ያለበትን ሁኔታ ስለምናሳያችሁ የምናሳያችሁ ይሆናል። ስለሰማችሁን በጣም እናመሰግናለን። ይህንን ሰምታችሁ እባካችሁ ፈጣኝ ምላስ እንዲሰጡን እና እግዚአብሔር በመልካም ነገር ቤታችሁን፣ ሰፈራችሁ፣ ነገራችሁን ያላችሁበትን ሁኔታ ይጠብቃችሁ እንላለን። ተባረቁ።